ኢንተርቪው አለ ዘ ዲያሪ ኦፍ ሲኢኦ የሚል የሲኢኦ ማስታወሻ ምናምን ብለ ልንተረጎመው እንችል ይሆናል። እዛ ላይ ያልተነሳ ነገር የለም። ትላንት የተወሰነውን ነገር ነግረናቸዋል፣ ግን አንቺ እያለሽ ማውራት የምፈልገው ነገር አለኝ። አንዱ ይሄ ነው። የእሳቸው ኢንተርቪ ላይ ዲስከስ ማድረግ መፈለጋላል። የተናገሯቸው ነገሮች፣ ያነሷቸው ቁም ነገሮች የህይወት ውጣ ውረዶችን ከአባት ከእናት የሚወሰዱ ግን የማናውቃቸው ማናስተውላቸው ነገሮች አሉ። ሰው ወዳለው አሉ ነግረኝ ሰው መውደድን ከእናቴ ነው የወሰድኩት ይላሉ። ለምሳሌ ከአባት ምን አሁን በምትሰራቸው ዕለት ተዕለት ጉዳይህ ላይ ይሄ አባቴ ነው የምትለው ነገር አለሆ እያለ ይጠይቃቸዋል። ዩናይትድን ለማሰልጠን ኦልሞስት ተስማምተው ጨርሰው ነበር የርገን ክሎብ በማንቸስተር ዩናይትድ በኩል በዛ ወቅት ይነሳ የነበረው ጥያቄ ይገለጽ የነበረው የፕሮጀክት ሃሳብ የርገን ክሎፕ የብደት ብለው የሚያነሱት ያህል ነው። አሰልጣኝ እየቀጠርክ ተጫዋች የምናስፈርምልህ ግን እኛ ብቻ ነን። እኛ ያልነው ተጫዋች ዩናይትድን ይቀላቀላል። አንተ እዚህ ውስጥ አትገባም አሉኛል። ይሄ ፕሮጀክት ለእኔ አይደለማ። ና ቢያንስ እየተመካከርን እናድርገው። ሳምሪን እናስፈርማት ሳምሪን ብናስፈርም ፋይናንሻሊ፣ ሳምሪን ብናስፈርም ታክቲካሊ፣ ሳምሪን ብናስፈርም ቡድናችን ውስጥ የጎደለውን ነገር እየተባባል በመመካከር እናድርገው የሚል ነገር ነበረኛ። አልወደዱት። ማንቸስተር ዩናይትዶች የርገን ክሎፕን ያጡት ዴቪድ ሞየስን የቀጠሉት በዛ ምክንያት ነው ብልሽስ። ሁለተኛው የእርገን ክሎፕ ያነሱት ነገር ምን እንደሆነ ታውቃለች? ተጫዋች አንዴ ከሄደ በኋላ መመለስ የሚባለውን ነገር አይወዱ ፖግባ መመለሱ ከማንቸስተር ዩናይትድ ስህተቶች መካከል አንዱ ነው። ያኔ ስለ ክርስቲያኖ ሮናልዶ ላውራቸው አልችልም አለው። ክርስቲያኖ ሮናልዶ ወዝገውን ሄዷል የለ ሁለት ሺ አስራ ሶስት ላይ ነው። ስለዚህ እሱ ሄደው ሁለት ሺ ዘጠኝ ላይ ነው፣ ሁለት ሺ አስራ ሶስት ላይ ነው እሳቸውን ለመቅጠር ይደረግ የነበረው ጥረት፣ ግን ትክክል አይደለም። ፖግባ መመለስ የሚባለው ነገር ክርስቲያኖ ሮናልዶ ያኔ የዩናይትድ ዋና ጉዳይ አልነበረም። ክርስቲያኖ ሮናልዶ የዩናይትድ ዋና ወሬ አልነበረም። ያኔ ዋናው ዋናው መነጋገር የነበረው ፖል ፖግባ 89 ሚሊዮን ፓውንድ ዩናይትድ ለዝውውሩ የከፈለበት ከዩቬንቱስ ወደ ኦልትራፎርድ የመለሰበት እንዲህ ያለው ሐሳብ ይሠራል ብለው አያምኑም። ፖግባ ጎበዝ ነው፣ ነገር ግን ወደ ማንቸስተር ዩናይትድ እሱን የመመለስ ጉዳይ ግን ትክክል ሊሆን አይችልም። ክርስቲያኖ ሮናልዶ ምርጥ ተጫዋች ነው፣ ምንም ጥያቄ የለውም። ነገር ግን ወደ ማንቸስተር ዩናይትድ እሱን በድጋሚ መመለስ ግን መቼም ቢሆን ልክ ሊሆን አይችልም ይላል በራሳቸው እምነትን ግን ደግሞ ዝም በለች ስታስቢው፣ የፖል ፖግባ መመለስ ማንቸስተር ዩናይትድን ረዳ ወይ ጠቀማ ወይ? የክርስቲያኖ ሮናልዶ መመለስ ማንቸስተር ዩናይትድን ረዳ ወይ ጠቀማ ወይ? ኦፍኮርስ በተወሰነ ደረጃ ሜዳ ላይ በሚሰጡት አገልግሎት ጠቅሞ ሊሆን ይችላል። ግን ኦቨሮል ፒክቸሩን ስትመለከችው ግን ዘይወር ኖት አስጉዳስ እንደ መጀመሪያው አይደለም የእሳቸው አቋም ይመስለኛል። አንዳንድ ተጫዋቾች ተመልሰውም ወደ ቀድሞ ክለባቸው ተመልሰውም በጣም አሪፍ ነገር የሚያደርጉ አሉ። ጥሩ ፐርፎርም የሚያደርጉ ይኖራሉ። አሉም ደግሞ ግን እንደ አቋም የያዙት ነገር ስለሆነ ነው አይደል ለየት የሚለው። ብዙ ጊዜ አይሰራም፣ ብዙ ጊዜ አይሰራም። ይህንን ዝም ብለሽ በወዳጅነትም ደሞ አስቢ። ከከፋ መቀያይም በኋላ ወዳጅነትን ሙሉ በሙሉ ወደ ነበረው መመለስ ትቻለች ነው? እዛው በጸበልህ ነው የሚሻለው። ይሄ እንደየሰው ባህሬ ነው። ረስቶ መኖር የሚችላለ። አይ ረስቶ ግን ከሆነው ነገር ሳይማር መኖር ይቻላል። አይ ትማራለ። በቃ አልፎ አለ ያ ብሎ ረስቶ የሚኖር ሰው አለ። በቃ ያ ነገር። አሁን እኔ ጥያቄ እኮ መርሳት መቻል አለመቻል፣ ሳይሆን ወደ ነበረው ነገር መመለስ ትችላለሽ ወይ? እሱን ነው እኮ የሚየመለስኩ ያለው። ረሳው ማለት በቃ ተውከው ማለት ነው። ሁልጊዜ ያንን አታብ ሰለሰለውም ማለት ነው። ስለዚህ የነበረውን ወዳጅነት ታስቀጥላል። እንደ ሰው ባህሪ የሚለያይ ይመስለኛል። አንዳንድ ሰው በፍጹም በቃ የዛው፣ በጸበል የሚባባል አለ። አንዳንድ ሰው ደግሞ ረስቶ ትቶም ይኖራለ። አንዳንድ ሰው ደግሞ ጥሩ መግባባት ውስጥ ይሆናል፣ ግን የሆነ ሊሚቴሽን ያለው ነገር ሊሆን ይችላል፣ አይታወቅም። እንደየሰው ባህሪ እንደተፈጠረው ነገር ነው የሚወሰን። አንዳንዴ ነገሮች የሚስተካከሉበት ነገሮች የሚመለሱበት መንገድ ደግሞ አሪፍ ከሆነ ከመጀመሪያውም የበለጠ ጠንካራ ሊሆን ይችላል፣ ሊሆን ይችላል፣ አይታወቅም። ለዛ ነው አሁን። እንደ ይሄ ግን ያሰልጣኙ የራሳቸው አቋም ነው። አሁን እሳቸው አያደርጉትም ይህንን ነገር ማለት ነው። በፍጹም የሚቀበሉት ነገር አይደለም። በእርግጥ ማንቸስተር ዩናይትድ ቤት ያነሱት ምሳሌ በደንብ የሚሰራ ነው። ፖግባ ተመልሶ ከመጣ በኋላ በጣም ጥሩ የሚባል እንቅስቃሴ ማሳየት የቻለበት አጋጣሚ የተወሰነ ነው በጣም። እንዲሁም ብዙ ሰዎች የሚናገሩት ፖግባ የማንቸስተር ዩናይትድ በጣም በቃ ይሄ ዋና ተጫዋች መሆን የሚችልበትን እድል ሁሉ ነው አሳልፎ የሰጠው ይባላል። ስለዚህ ይሄ በማንቸስተር ዩናይትድ ቤት ያለ ነገር ነው። ግን እሳቸው ከአሰልጣኝነት ጋር በተያያዘ የተናገሩት ነገርም እኔ በጣም ገርሞኛል። በጣም እንደም የገረመኝ ነገር አንዱ እሱ ነው። በዚህ ልክ አልነበረም ስለ አሰልጣኝነት የምረዳው የእሳቸውን የአሰልጣኝነት ኃላፊነትን በተመለከተ ከአሰልጣኝነት ጋር በተያዘ አሁን ወደ ሊቨርፑል በተለይ የመመለስ ፍላጎት አላቸው ወይ ተብሎ ለተጠየቀው ጥያቄ ስለ አሰልጣኝነት የተናገሩት ነገር አይናፍቀኝም፣ ያለ አይናፍቀኝም። አይ እኔ ደግሞ የገባኝ የመናፈቅ ብቻ ሳይሆን አይወዱትም፣ የመውደድም አይነት ነገር ብዙ የላቸው። ለምንድ መሰለ እንደዚህ ያልኩት? እንዴት ባለመውደድ ተረዳሽ? እኮ ለምን እንደዚህ ያልኩኝ ወዲያው እኔ ትዝ ያለኝ አርሴን ቬንገር ናቸው። አሁን እንዴት መሽቶ እንደሚነጋልኝ አላቅም ብለው ተናግረው ነበር እ ካሰልጣኝነት ስራም በቃ ከአርሰናል ጋር ሲለያዩ ከተናገሯቸው ነገሮች መካከል ማስታወሰው ሁለቱ፣ አንደኛ ከአርሰናል ውጭ ሌላ ክለብ ማሰልጠን የማይታሰብ አይነት ነገር፣ በቃ በጣም የተቆራኘ ነገር ነው የነበራቸው። ሁለተኛው ደግሞ ምንድን ነው የሚደረገው አስበዋል። ረጅም አመት በዛ ህይወት ውስጥ ነው የኖሩት እና በቃ ሁሉም ነገራቸው የተቆራኘው በዛ ሂደት ውስጥ እና በጣም ወደዋለው ብለው ተናግረዋል። በቃ ሂደቱን፣ ማሰልጠኑን፣ ጉዞውንም ሁሉንም ነገር ወደዋለው፣ መልበሻ ቤቱንም እና ከዚህ ህይወት ተነጥዬ እንዴት ነው መኖረው ብለው ሲናገሩ በደንብ በቃ ፊል አርጌው ነበር። አሁን የርገን ክሎፕ ደግሞ የሚናገሩት ነገር እኔ አልናፍቀውም ነው የሚሉት በፍጹም አልናፍቀው፣ መልበሻ ቤቱ ደስ አይልም እንዲሁም ደስ የማይል ጠረኑላለሁ፣ ብለው እኮ ነው የተናገሩት። ከዛ ደግሞ ጉዞ ብዙ ጫና ያለው እና ቢዚ የሚያደርግ ስራ እንደሆነ እንረዳለን ግን የሆነ ዛሬ ሰርተኸው ነገ የምትናፍቀው አይነት ስራ አድርጌ ነበር እኔ የምረዳው፣ ምክንያቱም በየጊዜው መኖር የማይቻል አይነት እንደዛ ነው የምረዳው። አንደኛ አዳዲስ ጨዋታዎችን ነው የሚያደርጉት፣ ለዛ ነገር መዘጋጀት አለ። ሁለተኛ ደግሞ በቃ የሆነ የምትወደው ስራ እና ዛሬ ካለፈ በኋላ ለነገ ደግሞ በቃ ከረፍትም ከምንም በኋላ ጥሩ ዝግጅት የሚደረግበት የዛሬውን ጭንቀት ሀሳብ ሙሉ በሙሉ የምትረሳበት አይነት ነገር አድርጌ ነበርም ወስደው ግን እሳቸው ኧረ በፍጹም በፍጹም በቃ ያ ሊናፍቀኝ አይችልም። ጉዞውም በጨዋታው ላይ ያለው ጭንቀትም ከተጫዋቾች ጋር በልበሻ ቤት ያለው ስሜትም እንደውም ሬስቶራንት ከተጫዋቾች ጋራ ጊዜ ባሳልፍ በጣም ደስ ይለኛል። የቨርጅል ቫን ዳይክ ስማይል ይመጣብኛል፣ አሁን ድረስ ይመጣብኛል። በጣም አሪፍ ኢንተርቪው ነው። እኔ አሁን አንቺ በተረዳሽው መንገድ ነው የተረዳሁት፣ ግን መጠነኛ በጣም መጠነኛ ልዩነት አለች። ግን ያቺ መጠነኛ ናት የምላት ልዩነት ደግሞ በጣም ኢምፖርታንት ትመስለኛለች። ዛትስ ዋይ ማውራት ደስ የሚለኝ ለዛ ነው። አሁን አንቺ ባለሽበት ማውራት የምለው ለዛ ነው። በነገራችን ላይ የእኔ ትንሿ ልዩነት ምንድን ነው? አይወዱትም የሚለው ቃል አይመስለኝም የሚገልጸው። እኔ አሁን ለምሳሌ አርቴታ ሰምዌር እንደዚህ አይነት ስሜት ውስጥ የሚገባ ይመስለኛል። ጋርዲዮላ እንደዚህ አይነት ስሜት ውስጥ የሚገባ ይመስለኛል። የጋርዲዮላ ደግሞ እየቀረበ ነው። የርገን ክሎፕ አይነት ሰዎች በጣም ሃይሊ ኦብሰሲቭ ስለሆኑ ለሚሰሩት ስራ በጣም ስለሚጨነቁ በጣም ብዙ ጊዜያቸውን እዛው ነገር ውስጥ ስለሚሰጡ ኤግዞስትድ የመሆን ነገር ይመጣል። ይሄ ማቃት የሚባለው ደረጃ ላይ ትደርሽ ያለች፣ አልወደውም ሳይሆን አይናፍቀኝም ነው። ምክንያቱም ከሊቨርፑል ጋር ሲለያዩ ያሉት ነገር ታሳውሽ ከሆነ በቃ ኢነርጂ ጨርሻለሁ፣ አቅም ጨርሻለሁ፣ ደከመኝ ነው ያሉት። በሚያደክም መንገድ ነው የሚሰሩት እነዚህ ሰዎች፣ ሃይሊ ኦብሰስድ ናቸው። ጋርዲዮላ ወደ 16 ሰዓት አካባቢ ስለ እግር ኳስ የሆነ ፕላን ሲያደርግ የሆነ ነገር ሲያደርግ የሆነ ነገር ሲያደርግ ቢሮውን ቆልፎ ረጅም ሰዓት በመቀመጥ ምናምን ይሄዳል። አሁን ጋርዲዮላን ብትጠይቂው ከሲቲ ጋር የሚለያይበት የሆነ ነገር ቢመጣ ሂወንቱስትሪታር በዚህ ዕድሜ፣ ማለት ለምንድን ነው በዚህ ዕድሜ ወደ ሪታይርመንት ወይም ጡረታ ወደ መውጣት አይነት ፍላጎት የሚያዘነብለው? ብትኝ እስከዚህ ዕድሜው ድረስ የሰራበት መንገድ፣ አሁን መልበሻ ቤቱን የምር የሚጠሉት ይመስልሻል? መጥላት አይደለም፣ አይናፍቀኝም ነው። አልመጣ ገና ያንን የአድካሚውን ጊዜ ተከትሎ የወሰዱት እረፍት ያንን ለመናፈቅ አልጋበዛቸው የሆነ ነገር እኮ የሚናፍቅሽ፣ መጀመሪያ ደከመሽ፣ እረፍት ይገባኛል አልሽ። በተገቢው መንገድ ካረፍሽ በኋላ ዩስታርት ሚስንጌት ያ ነው የሚገባይ። ለእኔ መናፈቅ መፈለግ እንደገና ትጀምራለች፣ ሪቻርጅ ፉል ሪቻርጅ ስታረግ። እናም አሁን የርገን ክሎፕ የሚሉት እዛ ሌቭል ላይ ገና አልደረስኩም ነው። በቃዛ ቴክኒካል ኤሪያ ላይ ቆሜ ሁለት ሰዓት ተኩልና ሶስት ሰዓት ዝናብ የሚደበድበኝ ነገር አይናፍቀኝም አሉ። መልበሻ ቤት አይናፍቀኝም አለ። በሳምንት ሶስት አራት ጊዜ ፕሬስ ኮንፈረንስ መስጠት በፍጹም አይናፍቀኝም አ እነዚህ ናቸው አሰልች ያደረጉባቸው ስራዎች ኢነርጂያቸውን ሉዝ እንዲያደርጉ ያደረጋቸው ነገር በሙሉ ሊናፍቃቸው አይችልም ግን ፉሊ ሪቻርጅ ሲያደርግ ግን ሰው መልሶ ያንን ነገር ይፈልጋል ለዛም ነው እኮ ያልዘጉት ወደ ሊቨርፑል መመለስን ዝግ ያላደረጉት እኮ ለዛ እኮ ነው እንጂ ኖ ዌይ ማለት ይችሉ ነበር ግን አርፈው እንዳልጨረሱ አርፈው ካለመጨረሳቸው የተነሳ እንደሆነ ይህንን የሚናገሩት። የምታውቂው ግን ምን እንዳሉ ታውቂያለሽ? ይሄንን ጥያቄ አሁን ከሆነ እንድመልስ ለምትፈልገው የተወሰነ ጊዜ በኋላ መልሴ የተለየ ሊሆን ይችላል አሉት። አስጠነቀቁት ለልጁ። አሁን ከሆነ ግን መልሴን የምትፈልገው፣ በድጋሚ ማሰልጠን አልፈልግም ነው መልሴ። አርፈው አልጨረሱ። ማሳሰቢያዋ ግን ምንድን ናት? ወደፊት ሱነር ኦር ሌተር ይሄ መልስ ሊቀየር ይችላል፣ ሀሳቤን ልቀይር ይችላለሁ። ምን ሲሆኑ በደንብ አርፈው ሲጨርሱ፣ እስከዛ እስከዛ ድረስ አይፈልጉትም። የቶሎ ጉዳይ እንዲሆን በቃ መመለስ ያለባቸውን አቅም መመለስ አልቻሉም ከሆነ ግን ሊቨርፑል ብቻ ነው የሚሆነው። ምክንያቱም ሊቨርፑል ለቀቄ ሲወጣ ተናግሬአለሁ በእንግሊዝ ፕሪሚየር ሊግ ሌላ ማንንም አላሰለጥንም የሚል ነገርን ተናግረዋል። ሌላው በጣም ኢምፕሬስ ያደረገኝ ነገር ለእኔ አሰልጣኝ ሰር አሌክስ ፈርጉሰንን በተመለከተ የቀድሞ የማንቸስተር ዩናይትድ ተጫዋቾች ብዙዎቹን ስላዋራኋቸው ምሳሌዎቼ ዩናይትድን ቢሆን ምሳሌዎቼ ፈርጉሰንንና ፈርጉሰንንና የማንቸስተር ዩናይትድን ተጫዋቾች ቢሆን እንዳትገረሙብኝ ይላል ልጁ፣ ጠያቂው ብዙዎቹን ያናገርኩት የማንቸስተር ዩናይትድን የቀድሞ ተጫዋቾች ስለሆነ ነው። እናም ፈርጉሰን ኢኳሊ ተጫዋቾችን ትሪት አያደርግም ብለው ይሉታላል፣ ይወቅሱታላል። እንደ ቅሬታ የሚነሳ ነው። ግን አሁን አንተ ስታወራ የፈርጉሰን ነገር ገባኝ፣ ተጫዋቾቹ ያልተረዱት እኔ የገባኝ ነገር አላል። ይሄንን የሚያወራው ጠያቂው የርገን ክሎፕ አንድ ነገር ከተናገሩ በኋላ ነው። ሳም የርገን ክሎፕ ምን ብለው ተናገሩ? ዩ ካንት ትሪት ወይም ተጫዋቾችህን እኩል ትሪት ልታረጋቸው በጭራሽ አትችልም፣ በጭራሽ አይገባም። ማን ከየት እንደመጣ ማወቅ አለብህ። ማን በምን አይነት ባህል ውስጥ እንዳለፈ ማወቅ መቻል አለብን? ዱዩ ቲንክ እኔና አንድ ከሴኔጋል የመጣን ሰው እኩል ትሪት ብታደርግ ጥሩ ውጤት የምታገኝ ይመስልሃል? እኔ ከጀርመን የመጣሁበት መንገድ፣ ሳዲዮ ማኔ ከሴኔጋል ወደ ሊቨርፑል የደረሰበት መንገድ ፍጹም የተለያየ ነው። ጎበዝ አሰልጣኝ፣ ውጤታማ አሰልጣኝ፣ ከተጫዋቾችህ ጥሩ ነገር ማግኘት የምትፈልግና የምትችል አሰልጣኝ ከሆን ሳዲዮ ማኔ እዚህ እንዴት ደረሰን ማወቅ አለብን ያንን ስታቅ ከእሱ ጋር እንዴት እንደምታወራ እሱን እንዴት ትሪት እንደምታደርገው ከእሱ ጋር እንዴት አብረህ መስራት እንደምትችል እና ምን ስትሰራ ከሳዲዮ ማኔ ትልቁን ነገር እንደምታገኘው ማወቅ አለብህ። የሆነ ሰው ከብራዚል ይመጣል፣ መንገዱ ሌላ ነው። እኔ ከጀርመን ነኝ፣ መንገዴ ሌላ ነው። ሳዲዮ ማኔ ከማመሳላ በፊርሚ ነው። አንዱ ከብራዚል፣ አንዱ ከግብፅ፣ አንዱ ከሴኔጋል፣ እኔ ከጀርመን፣ ቨርጅል ቫንዳይ ከሆላንድ፣ አንዱ ከእንግሊዝ ይህንን ልዩነት አለመቀበል አትችልም። አትችልም። ስለዚህ you have to አናላይዝ እያንዳንዱን ተጫዋች መንገዱን፣ ምን ይወዳል፣ ምን ይጠላልን በደንብ ማወቅ አለብህ አሉ። ይሄንን ሲናገሩ ነው ጠያቂው ጎረምሳ ጣልቃ የገባው። ኦ ስለዚህ ፈርጉሰን ልክ ናቸው ማለት ነው ስለ ፈርጉሰን እንዲህ እንዲህ እንዲህ ሲባል ቅድም የነገርኩሽን ነገር ሰምቻለሁ። አሁን አንተም ዲፍረንትሊ ተጫዋቾችን ትሪት ማድረግ እንደውም ጠቃሚ እንደውም አስፈላጊ እናም አዋቂነት እንደሆነ እየተናገርክ ነው። ፈርጉሰን ልክ ነበሩ። ገብቷቸው ነው የሚያረጉት። ክፉ ስለሆኑ አደል? ለአንዱ ወዳጅ ለአንዱ ሩቅ መሆን ስለፈለጉ አደል? ተጫዋቾቹ እየተለያዩ ስለሆኑ ለምሳሌ ፓትሪስ ኤቭራ፣ ፓክ ጄሱንግ እንደዚሁም ደግሞ ካሎች ቴቬዥ አንዱ ከደቡብ ኮሪያ ነው፣ አንዱ ከፈረንሳይ ነው፣ አንዱ ከአርጀንቲና። ሶስቱን እኩል ትሪት አያረግም። ሰው ዘባድ ዘአግሊ ምናምን እያለ ነው የሚጠራቸው። ባዱ ኤቭራ ነው አግሊ እንዳለው እኳ አውቃለሁ ብሎ ስለተናገረ አግሊ ወደ ቴቬዝ ይሄዳል። ያኛውን ደግሞ በቃ በጣም ይወዱታል። ፓርክ ጄሱንግ ቴቬዥን ትሪት የሚያደርጉበት መንገድ ፓርክ ጄሱን ግን ትሪት ከሚያረጉበት መንገድ እንደዚሁም ደግሞ ኤቭራን ትሪት ከሚያረጉበት መንገድ ይለያያል። በመውደድና በመጥላት በማቅረብና በማራቅ አይደለም ሲገባሽ እንደዛ ነው ሲል ገዛ ጋዜጠኛ ምን እንደ ጠየቀ ታውቂያለሽ? እግር ኳስ እንደሆነ መስሪያ ቤት ሰራተኞች አይደል የሆነ መስሪያ ቤት አሁን እዚህ ያለን ሰራተኞች አለን አይደል ሁላችንም ሁላችንንም ይሄ ድርጅት ኢኳሊ ትሪት ሊያደርገን ይገባል ምናምን ላል። እግር ኳስ ግን እንደዛ አይደለም። ኢትሶላባ ሞቲቬት የማድረግ ነገር ነው። ዲፍረንትሊ ነው፣ ግን ሞቲቬት የምታደርገው ሰውየውን ከማወቅ አንጻር ማለት ልክ ነው። አሁን እዚህ ግን ያለ ነው፣ ኦል አር ኢትዮጵያንስ። ስለዚህ ኢኳሊ ትሪት ካልተደረገ የርገን ክሎፕን ቢሆን ኢኳሊ ኮ ትሪት ያደርጋሉ ማለት እኔ የሚገባኝ ማለት ነው። ግን ይረዷቸዋል። ለአንዱ የተለየ መብት፣ ለአንዱ የተለየ ነገር በማድረግ ወይም በመስጠት እኮ እንደዛ ነው እንደዛ ነው እንደዛ አልመሰለኝም እኔ። ለአንዱ ተጫዋች የተለየ መብት የሚሰጥ ለአንዱ ተጫዋች ደግሞ የሚከለከል ነገር ኖሮ አለም፣ ግን ለሚያደርጉት ነገርና ለሚወስኑት ውሳኔ የተጫዋቾቹን ማንነት እውቀት ያደረገ እዛ ላይ ቤዝ ያደረገ ነገር ግን ሳዲዮ ማኔን ትሪት የሚያደርጉበት መንገድ ለመሐመድ ሳላ ለሳዲዮ ማኔ ያደሉ ሊሰማው ይችላል። የስራ አሁን ለምሳሌ እግር ኳስም ቢሆን ሁሉም ለመምር ሜዳ ላይ መገኘት ባለበት ሰዓት መገኘት አለ ኮመን ዲሲፕሊኑ ዲሲፕሊኑ እኩል ነው። ኮመን ዲሲፕሊኑ አንድ አይነት ነው። እዛ ላይ አይደለም እኩልነት ትሪት ማድረግ ማለት ያው ተግባር ገብቶ አንዳንዱ ምንድነው መሰለሽ ለምሳሌ አሁን ባነሳሁት ምሳሌ ውስጥ ልንገርሽ፣ ሳዲዮ ማኔን ትሪት የሚያደርጉበት መንገድ ለሞሳላ የሚሰጠው ትርጉም እኔን እንደዚህ እንኳን አናገረኝም ይላል። ያኛውን እንደዛ ያናገረው ያኛው የተለየ ሰው ስለሆነ ነው የመጣበትን መንገድ ከግምት ውስጥ በማስገባት ነው። ኢቨን ዘዌ ሀውቱ አንቺ ኮሚኒኬት የምታደረግ፣ ለዚህ አሪፍ ምሳሌ ነው ብዬ የማነሳው እንደሆነ ታውቂያለሽ፣ የሞሪኒዮን ምሳሌ ነው። እነርሳቸው የርገን ክሎፕ አሰልጣይ ሆዜ ሞሪኒዮ ለምሳሌ ዴሊያሊን ቁጭ አድርገው ቢሮቸው ውስጥ እድሜን እንደ ነው በፍጥነት ነው የሚያልፈው እንድት ባክን ስለማልፈልግ ኦፕን የሆነ ኦፒኒየንን ግልጽ የሆነ በግልጽነት እንነጋገሩ አሉት። አሁን እነጋገራል እድሜ እንደ ጉም ነው፣ ድንገት ነው የሚያልፈው እኔ ትላንትና የነበርኩበት እድሜ ነው አሁን ድረስ የሚሰማኝ ሳላቀው ግን አሁን እዚህ እድሜ ላይ ደርሻል። እንዲቆጭህ ስለማልፈልግ ነው። ፖቴንሻል አለ፣ አቅሙ አለ። ይሄንን አቅም ተጠቅመህ ትልቅ ተጫዋች መሆን እንደምትችል አምናለሁ፣ ይታየኛል። ነገር ግን ደግሞ ልታባክነው ዳርዳር ስትል እያየውህ ነው። አባክነኸው ከሚቆጭህ ልንገርህ ብዬ ነው። ነገ ለልጆችህ ለልጅ ልጆችህ የባከነ ሰው መባል የማትፈልግ ከሆነ ትጋ ምናምን እያሉ ነገሩት። ይሄንን በግልጽ አወሩት። እሳቸው እንዲህ ያለውን ግልጽ ዲስከሽን በሚያበረታታ ማህበረሰብ ውስጥ ይሄንን መሸከም የሚችል ጫንቃ እንዲኖረው ተደርጎ ስላደገ ሊሆን ይችላል። ሌላን ደግሞ ተጫዋች ማባበል ደግሞ ሊወድ የሚችል እኮ ተጫዋች አለ እያልሽ እንደ ባህሪ ይዘሽ ምናምን አይነው ምናምን ደግሞ የምትይው ሰው አለ ይሄንን ስቲ ለእኔ እንደዛ ብሎኝ እሱን ግን ይማባይ ዋር ምናምን ይለዋል። ብቲ ዲፍረንትሊ ትሪት እያደረገው ነው የሚመስለው። ግን እንደየማንነታቸው ነው፣ ምን መሸከም ይችላሉ የትኛው ነገር የበለጠ ያነቃቸዋል። አንዳንድ ሰው አለ በነገራችን ላይ በጣም በግልጽ ስትነግሪው የበለጠ የምታጎብዥው፣ በግልጽ ስትነግሪው ደግሞ የምትሰብሪው ሰው አለ። ጥንቃቄ ይፈልጋል። ነው ዲፍረንት ሊትሪት ማድረግ ማለት ለእኔ በዚህ መንገድ ነው የተረዳሁት፣ እንጂ ኮመን የሆኑ የጋራ ነገሮች ሶስት ሰዓት ተኩል ላይ እንገናኝን ለሳዲዮ ማኔ አይ ሴኔጋል እንኳን እንደዚህ ልልህ አይችልም። ገብቶሻል አይደል? ገብቶሻል አይደል? ሴኔጋልን ስለሆነ ምናምን። እዛ ላይ መከበር ያለባቸው ዲሲፕሊኖች ለሁሉም ተጫዋቾች እኩል ናቸው። ምንም የሚያበላልጡት ነገር የለም። ግን እንዳልከው ማንነትን በመረዳት ባህሪንም በማወቅ ደግሞ ግን መንገድ ቆንጆ ነው ጥሩ ነው። ምክንያቱም በጣም የተለያየ ባህሪ ነው ያለው። በጣም እንደተባለው ከተለያየ አካባቢ መምጣት የራሱን የሆነ አስተዋጽኦ ያበረክታል። ስለዚህ አንዳንድ ሰው በእልህ ይጎብዛል፣ መጥፎ ነገር ስትናገረው። አሁን ሁሌ በቃ እንደዚህ ነገር በተነሳ ቁጥር ትዝ የሚለኝ የፖግባና የሞሪኒዮ ነው ቪዲዮ ሁሉ ወጥቶ እና ልምምድ ሜዳ ላይ ገና እንደ ደረሰ ሄዶ ሞሪኒዮን ሊያናገር ሲል እንዴት ባለ መንገድ ትሬት እንዳደረጉት በቃ የማይረሳ ሁሌ ነው የሚታይ እና በጣም ተናዶ ነበር እሱም። እና እንደዚህ አይነት ነገር የሚያጎብዘው ደግሞ ተጫዋች ሊኖር ይችላል። እኔን እንደ አሳየዋለሁ ምናምን ብሎ ልውስጥ የሚገባ ሊኖር ይችላል። አንዳንዱ ደግሞ በጣም የተለየ ነገር የሚፈቀድለት ተጫዋች እኮ አለ፣ ታውቂያለሽ። ይሄ አመለ ብልሹ ሆኖ አጉራጣናኝ የሚል ሆኖ ግን በቃ ይሄን ልጅ እና ያለበትን ችግር ብጋፈጠው አባብሰዋለሁ ብለሽ ካሰብሽ ከምትለማመጪው ሰውዬ ጋራ እንዲገናኝ ታደርጊዋለሽ ማለት ነው። ተለማማጭ ሆነች ትቀርቢያለሽ። የማይፈቀዱ ነገሮች ለእሱ ይፈቀዳል። ዋናው ገብቶ ተአምር ይስራል። ስለዚህ ስለሆነ በዛ አይነት ነገር አለ። ሌላው በጣም ኢንትረስቲንግ የሆነ መቼም ሰሞኑን ምን እንደነካኝ አላውቅም፣ ግን ለምን እንደዛ እንዳልኩ ታውቂያለሽ። አሁን ትናንት እችን አወራለሁ ብዬ ነበር፣ አሁን በሌላኛው ወሬ ስመሰጥ ይኸኛው እረሳዋለሁ። እንዲህ ነ ባህር የለኛው ነበር መጣና ድቅና ለፊት የመሰለኝ የእውነቴን ነው። ነገ ስለ ዩናይትድ የተናገሩት ነገር በጣም በጣም በጣም ኢምፕሬስ የሚያደርገኝን ነገር ልንገር። ማንቸስተር ዩናይትድ እና የአሰልጣኝ ሰር አሌክስ ፈርጉሰን የመጨረሻ የውድድር ዓመት ዩናይትድን በተመለከተ እኔ ሁሌም እና በተደጋጋሚ የምለውን ነገር የርገን ክሎፕ ብለውታል። በዛ ስብስብ ፈርጉሰን ዋንጫ መብላታቸው በጣም ይገርመኛል ስል ሰምተሽ ታውቂያለሽ። በእርግጠኝነት በዛ ስብስብ እንዴት ዋንጫ ይበላል በዛ ለእኔ ነው ምልሽ። ምናልባት ከስብስብ አንጻር አሁን ያለው የማንቸስተር ዩናይትድ ስብስብ እና 2012 13 ላይ የነበረው የማንቸስተር ዩናይትድ ስብስብ ኮምፐረብል አለ፣ ልታነጻጽሩ የምትች አይደለም። ይሄኛው እኮ በቃ የደላው ነው። እያንዳንዱ ቦታ ላይ እነማን ነበሩ የሚለውን ፕሊስ ጎግል አውጡና እዩት። አላነሱትም አሁን በዚህ ኢንተርቪው ላይ ማንቸስተር ዩናይትድ 2012/13 በኋላ ዋጋ ለመክፈሉ እንደ አንድ ምክንያት ሊቆጠር የሚገባው ነገር ነው። የትላንት የርገን ክሎፕ የተናገሩት እኛም በተደጋጋሚ ስናነሳው የነበረው ነገር ነው ብዬ አምናለሁ እኔ ያ ነገር ምንድን ነው መሰለሽ? የፈርጉሰን የመጨረሻ አመት ስለ ወደፊቱ ታስቦ የተሰራ ስራ የለም። ፈርጉሰን ሪታየር ሊያደርጉ እንደሚችሉ ያውቁታል። ከእኔ በኋላ የሚመጣው አሰልጣኝ የሚረከበኝ ተጫዋቾች የሚለው ነገር ላይ ግን ትኩረት አልተደረገም። ከዛ ለዴቪድ ሞዬ ስራው ከባድ ሆነ። የራሱ የዴቪድ ሞዬ ስህተት ግን አለበት። የርገን ክሎፕ ለአርነ ስሎት ያስረከቡት አይነት ስኳድ አይነት ነገር በጭራሽ በጭራሽ የለም። እንዴት በእነዚህ ተጫዋቾች ፈርጊ ዋንጫ በሉ ምናምን የምትዩ አይነት ስብስብ ነው ያለ። ከዛ በኋላ ሊቀጥል አይችልም። በሂደት ጠንካራ ቡድን እያደራጁ ለነገው ተረካቢ ከሳቸው በኋላ መረከብ ከባድ እንደሆነ ተረድተው መደላድል ሰርተው የሄዱ አይመስለኝም። ፈርጉሰን ይህንን ለመረዳት እነማን ነበሩ? 201213 ላይ የሚለውን አውጡና እናየት። አንዳንዶቹ ለዩናይትድ አይመጥኑም። አንዳንዶቹ እየበቃቸው ነበረ። አንዳንዶቹ ከአቨሬጅ ተጫዋችነት ባለፈው ዋጋ መሰጫቸው አይደሉ ግን የፈርጉሰን ኳሊቲ የሆነና ያንን የውድድር ዓመት በሻምፒዮንነት ጨረሱ፣ ሪታየር አርግ ያለው እንዲህ ያለ ሪታየርመንት ዩናይትድን ጎትቶታል የሚለውን ነገር ትናንት ለመጀመሪያ ጊዜ የርገን ክሎፕ ሲናገሩት ሰማ። እንዴት እንደተማሩበት ደሞ እሳቸው እንዴት እንደተማሩበት ከዚህ ነገር በጣም በጣም በቃ ትልቅ ትምህርት መውሰዳቸውንም በደንብ የምናውቀው እሳቸው በመጨረሻ የውድድር ዓመት ላይ ለቅድም እንዳልከው ለክሎፕ ለስሎት ያስረከቡትን ቡድን ይህንን ከዩናይትድ ነው በቃ ምክንያቱም የዩናይትድ ትልቁ ክፍተት ብለው የተናገሩት አንደኛው ነገር እንደዚህ አይነት ይሄ ሽግግሩ በጣም ደካማ ከሆነ በጣም ደካማ በጣም ነው፣ እና ያኛው ዋጋ እንደሚያስከፍል በደንብ አድርገው አይተውታል። እሳቸውም ተገርሞበታል፣ እንዴት በዚህ ስብስብ ዋንጫ ይበላል ብለው አዎ የተገረሙበት ነው። እኔ ሁሌ ነው የሚደንቀኝ ሳበ ፈርጉሰንን አንድ ከማደንቅበት ከማከብርበት ምክንያት አንዱ ዩካምፔኒ ዋን ግን አስሎንጋስ አንቺ ከፈርጉሰን ጋ እስከሰራሽ ድረስ ትልቅ ውጤት ለማምጣት እድልሽ በጣም ሰፊ ነው እና ሰዎችን የማነቃቃት ባህሪያቸውና የሊደርሺፑ በጣም የተመሰከረለት ነው። በፈርጉሰን በኩል ግን ጥሩ ነገር እኔ ደግሞ እሳቸው ይሄንን ከፈርጉሰን ተምረው በሊቨርፑል ቤት ወደ ተግባር መቀየራቸው ደግሞ በጣም የሚያስመሰግናቸው ነው የርገን ክሎፕን ያው የርገን ክሎፕ በጣም ግን እዛ ላይም አድነስሎትንም አድንቀዋል ብዙ ነገር ሳይነካካ መሄዱ ምናምን ሲባለው ትክክል ነዋል አሪፍ ነው አሪፍ ነው ያደረገው ምናምን ብለዋል በጣም እሱም ልክ ነው። ያኔ የመጀመሪያ የውድድር አመታቸው ስለሆነ በብልጠት ነገሮችን ማስኬድ ይጠበቅባቸው ነበር፣ አርንስሎት ለዛ ነው። አሁን አርንስሎት ላይ ብዙ ጥያቄ የሚነሳው መጨረሻ ላይ ጠየቃቸውን ጥያቄ ስምትሻል፣ ከዚሁ ጉዳይ ጋር በተያያዘ ለሰውየ አራት መቶ ሀምሳ ሚሊዮን ፓውንድ አወጣ ያንተ ክለብ ሊቨርፑል፣ ይሄ እግር ኳስ አይደለም አሉ። በነገራችን ላይ የዚህ ደጋፊ አይደሉም የርገን ክሎፕ ግን ትንሽ ጀለሲ ስሜት አይቼባቸዋል። ኤነርጂያቸው አይሞትም ነበረ። ይህን ያህል በዝውውር ቢደገፉ የሚሞት አልመሰለኝም። ግን ደስ ይላል። በጣም ቆንጆ ነው። ጥሩ ኢንተርቪው ነበረ። በሌላ በሌላ ፕሮግራሞቻችን ላይ ደግሞ እንዲ እያነሳን እንትን ተደረገ እኮ ነገርሻ አላለ። በፖድካስት ላይ ነው። ቪዲዮ ኢንተርቪው ነው። ግን ወዲያው ትራንስክራይብ አደረጉት ወደ ጽሁፍ፣ ሰላሳ ምናምን ገጽ ወጣው። ረጅም ነው በጣም ጽሁፍ፣ ለምትወዱም ካለሱ በማየት ለምትወዱም ተጋብዛችኋል ት ለማለት ነው። እሺ፣ በጣም አሪፍ ነገሮች ናቸው የተነሱት። የየርገን ክሎፕን ጉዳይ ስንነጋገርበት ቆይተናል። እናመሰግናለን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ። ኢትዮጵያ ለዘላለም ትኑር። 2010